ሰላም ሰላም፣ ጤና ይስጥልኝ። የእምነት ናር ክድም የሁለ ገብ ቻናል አድማጅ ተመልካቾቻችን እንደምን አላችሁልኝ? እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። እንደምታዩት ከዚህ ጋር ባዶ ብረት ድስት ንጹ ብረት ድስት አለኝ። ከዚህ ጋር አያችሁ፣ ንፍሮ ልቀቅል ነው። ይሄ ንፍሮ ስንዴ አይደለም ስንዴ ብዙ ውፍረት ስላለው ይሄ የተፈተገ ገብስ ነው። አያችሁት፣ ይሄ የተፈተገ ገብስ ልክ እንደ ስንዴ ማለት ነው። ምክንያቱም ገብስ ለጤንነት በጣም ብዙ ነገር ስላለው ገብሱ በእንደዚህ አይነት ተፈትጎ ይሸጣል እና ከኛ ጋር የውላችሁ ነጮቹ ጋር ይሸጣል ሱፐር ማርኬት ላይ እንደዚህ ቆንጆዬ ገብስ ተፈትጎ እንደ ስንዴ ሆኖ ይሸጣል። ይሄ ንፍሮ በጣም ነው የሚያምረው የሚጥመው ማለት ነው። ይውላችሁ ይሄ ነው ዝቄ ነው የከፈትኩት ማለት ነው። እንግዲህ ምን ላደርጋችሁ እና ይሄ ነው ገብሱ አያችሁት። ገብስ እንደዚህ ተፈትጎ ይሸጣል። አያችሁ በእንደዚህ አይነት አንድ ኪሎ እንደዚህ ታሽጉ ይሸጣኔ ማለት ነው። ይሄ ለንፍሮ ለተለያየ ነገር በጣም አሪፍ ነው። እና አሁን ምን አደርጋለሁ መሰላችሁ፣ ይሄንን በደንብ ካጠብኩት በኋላ በወንፊት አድርጌዋለሁ በደንብ አጥቤ አንጠፍጥፍ ካለ በኋላ አንዴ በብረት ድስቱ ግንፍል ካለ በኋላ ውሃውን ደፋና ከዛ ላይ የምናደርግበት አለው መሰላችሁ የሀገራችን ሽንብራ የሁላችሁ በእንደዚህ አይነት ሽንብራው ተነክሮ አድሮ አንጠፍጥፊዋለሁ። ይህን ሽንብራ አደርግበታል ማለት ነው። ዛሬ ንፍሮ እንዴት እንደሚበላ አሳያቸዋለሁ። ንፍሮ አሁን እንግዲህ ክረምቱ ሊመጣልን ነው። ሙቀቱ እየጠፋ ነው፣ ቀዝቀዝ እያለ አይደል። ማታ ማታ በቃ ንፍሯችን እያነፈርን እንደዚህ እንበላለን ማለት ነው። አያችሁ፣ እንደዚህ ግንፍል ግንፍል ግንፍል ሲል ይህን የመጀመሪያውን ውሃ አሁን አውጥቼ ጥልል አድርጌ ደፈዋለሁ ማለት ነው አሁን ይህን ውሃውንን አጥልዬ ደፈውና ከሁለተኛው ውሃ አድርጌ ሽንብረውን አደርግና አነፍረዋለሁ ማለት ነው ይሄን ግን እደፈዋለሁ አያችሁት ይወጣው ከዚህ ጋር ይሄ አያችሁ እንደምታዩትኝ ውሀውንን አፍስሼ አጠብኩት አሁን ምንድነው ማደርግ የፈላ ውሃ ላይ የፈላኋ ነው ማደርግበት። ከዚህ ጋር ያችሁት ይውላችሁ። እንደዚህ ግንፍል ካለ በኋላ አንጠፈጠፍኩት፣ አጠብኩት። ከዛ ው ሽንብራውን አደረግኩበት ማለት ነው። ከዛ ምን አድርጋለሁ ውሃ የፈላኋ በቃ ጨው ላዩ ላይ ነሰንሳለሁ፣ ክድና አድርጌ ተውያለሁ። በራሱ ጊዜ በደንብ ይበስላል። አሳያችኋለሁ። አያችሁትን ያ ሁሉ ውሃ ምጥጥ ብሏል። ይሄው በእንደዚህ አይነት መልኩ እየበሰለ ነው። ውሃ አለው ገና አላለቀም። ይሄን ውሃውነን በደንብ ምጥጥ አድርጎ መጨረስ አለበት። ውሃውን ምጥጥ አድርጎ ከጨረሰ በኋላ እንግዲህ ንፍሩ አያችሁት። ሲያገራችሁ ንፍሮ ሳያችኋል። ይኸውልህ ታያችኋል። እንዳገር ቤቱ ይሄ በማንካ በሹካ አልበላም እኔ። ደግሞ እንዳገር ቤቱ ንፍሮ አ በጣም ነው የመወደው። እሺ የገብስ ንፍሮ ይህ ገብስ ነው። ሽንብራና ገብስ ገብሱ ተፈትጎ እንደ ስንዴ። ለምን የስንዴው ውፍረት የወፈራችኋን ጥሩ አይደለም። ናይ ሁላችሁም ብሉ። እኛ እኮ ችግር እየጠራን ነው። ኢትዮጵያ የምትናፍቀና ኢትዮጵያ የምትናፍቀን፣ ችግር እየጠራን ነው እንጂ ሁሉ ያለበት ሀገር ላይ ተቀምጠ ኢትዮጵያ ኢትዮጵያ ኢትዮጵያ ምን ልምን ሆነ ነው። ደሞ መቸም የተሰደደች ብለ ሆልሽ ነው እንዳትሉኛው፣ የተሰደደች ብለ ሆል ያለ እና ማህዚያ ሀገር ስመጣ ማለት ነው እኔ ድጄልኝ፣ ምን ይል ለማን ብዬ ነው የተሰደድኩት? አንድ ለራሴ ብዬ እኮ ነው የተሰደድኩት። አንድ ራሴ ዩኒሽን የመጣሁት እና ስለዚህ ተሰደድኩ ለሆዴ ነው ስለዚህ ልብላ።